ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ አለንኛ አልহামዱሊላ ያው ጠፍተናል ትንስ አዳዲስ ስራዎችን እየሰራን ነበር ትንስ ተጀናንከን ነበር እና እንደምትመለከቱት ዛሬ ደግሞ በአዲስ ስራ መተናል ያው ቅድሚያ ግን ስራዎችን ከማሳየት በፊት ላይክ ሼርና እንዲሁም ደግሞ ኮመንት መስጠት እንዳረሱ አዳዲስ ስራዎችን እየለቀቅን ነው ኮመንት ማድረጋችሁ እንዳረሱ ያው ነገር ካለ ለማሻሻል ዝግጁ ነን እንዲሁም ደግሞ የፈለጋችሁትን አይነት ስራ በዚህ አይነት ዲዛይን ስራልን ብትሉን ባላችሁት መልኩና ባላችሁት መሰረት ያው የፈለጋችሁትን ስራ በጥራት ሰርተን ያሉበት ድረስ እናደርሳለን። ከሚስፈርቻ ወደ ስራችን እንግባ። ያው ዛሬ ደግሞ እንደምትመለከቱት እነዚህን በመሳሰሉ ፍክት ብለው በጥቁርና በነጭ ያሸበረቁ እቃዎችን ይዘንላችሁ መተናል። ሜትር ከሀምሳ ሀልጋና እንዲሁም ደግሞ አንድ ሜትር የሆነች ቅልጥፍ ያለች አነስ ስላሉ ቤቶች የምትሆን ቀልጠፋ ያለች ኮስሞቲክስ ይዘንላችሁ ላችሁ መጥተናል። እንደምትመለከቱት ወጣ ባለ ቀለም እና ወጣ ባለ ዲዛይን የተሰራች ኮስሞቲክስ ናት። ያው ስራዋን እንደማሳያችሁ አራት አምስት መሳቢያ እና እንዲሁም ደግሞ ከላይ ተንሸራታች የሆነ መስታወት ያላት በጣም የምታምርና ወጣ ያለች ዲዛይን የሆነች ኮስሞቲክስ ነው ይዘንላችሁ የመጣ ነው። እንዲሁም ሲቀጥል ደግሞ እዚህ ጋር አንድ ወንበር አላት። ወንበሯም እንደዚሁ ዲዛይናቸው እንደምትመለከቱት ቀለሙ በጣም በሚያምር መልኩ የተቀቡ ቀለሞች ናቸው። ማኔላዎችም እንደምትመለከቱት ጥርት ጥርት ያሉ ስራዎችን ነው እየሰራን ያለ ነው። ግን በስራችን ልክ ላይክና ፎሎ ሰብስክራይብ እያገኘን አይደለም። ሰብስክራይብ በማድረግ ይቀላቀሉን ቻናላችን እንላለን። ወደ መሳቢያዎቹ ስመጣላችሁ መሳቢያዎቹ እንደምትመለከቱት ቀለል ቀለል ያሉ ውስጥ ለውስጥ መሳቢያዎች ናቸው። አራት መሳቢያ አለ በአንድ በኩል እንደምትመለከቱት ቀለል ያለች ስላይደርና መሳቢያዋ እንዲሁም ሲቀጥል ደግሞ ውስጥ ለውስጥ የተቀባሽ መሳቢያ ናት። ምንም አይነት ቆሻሻ ነገር ወይም ውሃ ርጥበት ነገር መቋቋም የሚችል እቃ ነው። ሲቀጥል ደግሞ እዚህ ጋር እንደምትመለከቱት የተለያዩ እቃዎች መደርደሪያ የሚሆን እዚህ ጋር የፈለጋችሁትን የኮስሞቲክስ እቃዎች ለማስቀመጫ የሚሆን ሰፊ ስፔስ ያለው እዚህ ጋር እንደምትመለከቱት ጥርት ያለ እቃ ነው የፈለጋችሁትን ነገር ለማስቀመጥ የሚሆንና ምቹ የሆነች እቃ ናት እንዲሁም ደግሞ ሲቀጥል እዚህ ጋር ደግሞ ሽቶ እንዲሁም የተለያዩ እቃዎችን ለማስቀመጫ የምትሆን ያው ውጭ ላይ የተቀመጠች በምታምር መልኩ የተቀባች የሆነች መደርደር ያላት የፈለጋችሁትን እቃ ለማስቀመጥ የምትሆናት ምቹ ናት በጣም ሲቀጥል ደግሞ እዚህ ጋርም አንድ መሳቢያ አለው ሰፋ ያለ መሳቢያ ተለቅ ተለቅ ያሉ ፋይሎች ምናምን ነገሮችን ለማስቀመጥ የምትሆን ቀለል ያለች መሳቢያ አለች እላችኋለሁኝ እንደገና ሲቀጥል እዚህ ጋር ወደ ወንበሩ መጣላችኋል። ወንበሩ እንደምትመለከቱት ተመሳሳይ የሆነ ዲዛይን የቀባ ነው ወንበር ሲሆን ያው ኮስሞቲክስ ካለ ወንበሩን ደግሞ ያው የማይረሳ ነገር ነው። ወንበሩን እንዲተቀምጣችሁ ያው ለመበጃጀት የሚሆን ነው። እዚህ ጋር ደግሞ እቃውን ለማንሳት ከፈለጋችሁ፣ እንደዚሁ በምትመለከቱት መልኩ እንደዚሁ ሳብ ማድረግ ብቻው የሚጠበቅባችሁ ከዚህ ጋር የተለያዩ እቃዎችን ያስቀምጣችኋቸውን የኮስሞቲክስ እቃዎች ማንሳት ትችላላችሁ ማለት ነው። እንደምትመለከቱት በዚህ መልኩ ሰርተናታል። ስራችን ላይ አስተ ሀሳብ አስተያየት ካላችሁ መስጠት እንዳይረሳ ሀሳብ አስተያየት እየሰጣችሁን ኮሜንት ላይ አስቀምጡልን፣ እናነባዋለን፣ መልስላችኋለን። ሲቀጥል ደግሞ እዚ ጋር ፍላወር አልጋ በአንድ ኮመር ነው ሰርተናል። ሜትር ከ50 አልጋ ነው እንደምትመለከቱት። ሜትር ከ50 አልጋ ነው እዚህ ጋር ቀለሙ ነጭ በጥቁር ቀብተነዋል። ነጭ በጥቁር ቀለም ቀብተነዋል። እዚህ ጋር በጣም ፍክት ያለና የሚያምር ቀለም ነው የቀባ ነው። እንዲሁም ሲቀጥል ደግሞ እዚህ ጋር ሌዘር አለ። እንዲ እንዲ ደግሞ ያማሩ እንደዚህ ዳይመንድ ቅርጽ ያላቸው ቁልፎችን አስቀምጠንላቸዋል። በጣም በሚያምር መልኩ አስቀምጠነዋል። እንዲ እንዲ ዳይመንዱን በጠበቀ መልኩ በጣም በሚያምር መልኩ ሰርተ ነዋል። ሲቀጥል እዚች ጋ ፍላወራለች እዚች ጋ ፍላወራለች። እንደምትመለከቷት ፍላወሯ በጣም የምታምር ፍላወር ናት። እዚ ጋ የተለያዩ አነሳ አነስ ያሉ እቃዎችን፣ ስልክም ምንም ነገር ደግሞ ያው ማታ ለማስቀመጫ የሆነች ምቹ የሆነች አድርገን ሰርተናታል። ሲቀጥል ደግሞ እዚ ጋ ሁለት መሳቢያ አላት። ኮመርነዋ ሁለት መሳቢያ ያላት እንደምትመለከቱት በፈለጋችሁት መልኩ መንሸራሸር የምትችል እቃ ናት። ምንም አይነት የሆነ መሻከርም ሆነ ምንም አይነት። ችግር የሌለባት ጽድት ያለች ኮስሞቲክስ ናት። እንደምታዩት ኮምር ነዋ በጣም የምታምር ኮምር ነዋ። ቀለሙን ከዚች ጋር ማሽ አርግልኝ በባለች መሰረት ማሽ አርገን ኮስሞቲክስ ዋጋ በጣም አሳምረንና ፍክት አርገን ሰርተነዋል። እንደምትመለከቱት እዚህ ጋር ደግሞ ግርጌዋ አለች። ግርጌዋ ፍላወር ቅብ ነው የተቀባችው። በጣም የሚያምር ፍላወር ቅብ፣ በጣም የምታምርና ለየት ያለች ወጣ ያለች ስራ ናት። ያው እንደምትመለከቱት እንደዚህ ምር አድርገንና ፍክት አድርገን ሰርተነዋል። ስራችን ከተመቻችሁ ላይክ ማድረግ እንዳይረሳ፣ ኮሜንት ሀሳብ አስተያየታችሁን እየሰጣችሁን አዳዲስ ስራዎችን ይዘን እንመጣለን። ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ እቃዎችን ማዘዝ የፈለጋችሁና ማሰራት የምትፈልጉ ሰዎች ያው የፈለጋችሁበት ሀገርና የፈለጋችሁበት ቦታ እናደርስላችኋለን ማለት ነው። መደወል ብቻ ነው ከእናንተ የሚጠበቀው ዜሮ ዘጠኝ 5166 0006 ደውለው ሊያዙን ይችላሉ። እኛ በፈለጋችሁበት ቦታና ባላችሁበት ሀገር ይዘን መተን እናስረክባችኋለን ማለት ነው። ያው ስራችን ከተመቻችሁ ላይክ እንዳይረሳ፣ እንወዳችኋለን።